ናይ ማንም የለም። ይው አልመጣም ብለኛል ናይ ናይ ይምጣብኝ። ናይ ናይ ማንም የለም። ማንን ፈርተሽ ነው? አረ ናይ በአላ ሴቶች እኳ፣ ወጣት ሴቶች እኳ አስቸጋሪ እኮ ናቸው። በሩንን ማሂ በሩን እናንኳኳለን። ማዘር ትከፍታለች፣ ትሰጫታለሽ፣ እንሄዳለን። ከማዘር ጋር ትገናኛለች። ብላሻለች፣ ማሂ ብለን ስጥልኝ። በቃ ምግቡስ ያ ሁሉ ሰዓት ተዘጋጅ፣ ተሰራችሁ ምግብ ነው። አትነግረኝም ታዲያ መጀመሪያ ግራ አለው የኔ እናት፣ ታስፈራለች? አታስፈራም እኮ ማቀፍ፣ ሰላም እንዴት ነሽ፣ ውለዱ ከበዱ ነው የምትለው። ብትልሽ ውለዱ ትልሻለች፣ እንወልዳለን በቃ አለቀ። ምንድን ነው ውለዱ ከበዱ ልጅ? እኔ የት ነው ብታዝራ ብታዝራ ነው አንቺ ምንድን ነው? ናይ እች ገብ ያለሽ ማሰር ነው የምንጠራት። አለ ምንም አያስፈራም። ናይ ገቢ ብቻ ፈርታለች። ፋዘር የለም አልኳት ፋዘር የለም፣ ምንም የሚያስፈራ ነገር ነገር የለም። እና ፋዘር አይመጣም እንዴ? አሁን ይመጣል። ፋዘር ሀገር ብቻ ነው። ምን ማለት ነው? እንትን ነው የከተማ ሰው ዛ አዲስ አበባ አስቸጋሪ ነው። ለእኔ ሰጠሽኝ፣ ትልቁ ስጦታ አላህ ይስጥሽ። ለአንቺ ያረብሽ በለኝ፣ ተቀበለኝ። ትልቅ ቦታ ድረሺ። ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የማሂ ፋሚሊዎች፣ የማሂ ነው የሚባለው? አይ ይመስለኛል። የማሂ ፋሚሊዎች፣ በእንደዚህ አይነት ቪዲዮ መጥቻ አላውቅም። ቆየ፣ በጣም ቆየ። በእንደዚህ አይነት ቪዲዮ ከመጣሁ። እኔማ እኔ ሀሰን የእናንተ ልጅ ፋሚሊዎች፣ ዛሬ በጣም ደስ በሚል ቪዲዮ መጥቻለሁ። ያው እንደምታውቁት እኔና ማሂ ብዙ ግጭት ውስጥ ገብተን ነበር። በጣም ብዙ ነገር ተፈጥሮ ነበረ አውቃለሁ። እና በጣም ብዙ ምክሮችን ደርሰውኛል። በጣም ብዙ ነገር ሀሰን እንዲ ይህን ነገር አስተካክል፣ ገረመሌ እንጥሮጦ ሰጣ፣ አንተ አይምሮ በሽተኛ፣ አንተ ህብድ፣ በጣም ብዙ ሜሴጆች ደርሰውኛል። እና አመሰግናለሁ ስለሰደባችሁኝ ተሳዳቢዎቹ፣ ያልተሳደባችሁት ደግሞ ኖርማል ነው ችግር የለውም ብቻ፣ ዛሬ በማሂ ቤት መጥቻለሁ የመጣሁበት ትልቁ እና ዋነኛ አላማ ምንድን ነው ካላችሁ፣ ደግሞ የት እንዳለው ታውቃላችሁ። አዲስ አበባ ብዙ ደስ የማይሉ ነገሮች ተፈጥረዋል። እስከ መታሰር የሚያደርሰኝ ነገር ውስጥ ገብቻለሁ። ይሄን ደግሞ እናንተም ታውቃላችሁ፣ እኔም የደበኩት የሸፋፈንኩት ነገር የለም። ብዙ ሰጣ ገባ ውስጥ እየገባን ነው ምናምን። ግን ከነ ችግሮቻችንም እየሄድን ነው አይደል ፋሚሊዎች። እንጣላለን፣ እንታረቃለን፣ አዳዲሶች ይመጣሉ፣ አዳዲስ ችግሮች ይሄ ሕይወት ነው፣ በቃ እየኖርን ነው፣ ይቀጥላል። ይሄ ይሄ የአንድ ቀን ላይፍ ሁለት ቀን ይዘስ ቀን የሚባል ነገር በቃ ሕይወት ነው። ነገም እንደሚያጋጥመኝ አላቅም። ዛሬ ግን ቡታጅራኝ ማሂ በግድም በምንም እንሂድ አስገድዳን ቢሆን ቡታዝራ ይዛ ይመታለች። ቡታጅራኝ ብዬ ቪዲዮ አልሰራውም ነበረ። ይሄ የመጀመሪያ ቪዲዮ ነው እና ቡታዝራ መጥቻለሁ። ግን እንኳን እመጣሁ ምክንያቱም በጣም ረጅም ጊዜ ሆኖኛል አላቅም ስድስት ወር አምስት ወር ወራቱን ባላቅን በጣም ረጅም ጊዜ ሆኖኛል። እኔም ማሄም እኔን ጥላ የመጣችበት ጊዜ መታ ነበር። እንዲ ድንገት ተደብቃ መታ ከሆነ መታ ነበር። እንዲ አንተ፣ አይ ይመስለኛል መታ ነበር፣ ተደብቃ አይ፣ ብዙ ሀገር ሄዳ እሱንም ብቻ ተውት፣ ሆዲፍቼው። ለማንኛውም ዛሬ የመጣሁበት ምክንያት ለምን ማሂንና ማዘርን አላገናኛቸው፣ ከዚህ በፊት ሞክሬው አልተሳካልኝም ነበርና ዛሬ ማሂን በግድም ቢሆን ቤት ከማዘር ጋር ላገናኛት ፈለግኩኝ። ታውቃላችሁ ችግር አለው እንዴ ፋሚሊዎች? ምንም ችግር የለውም ምክንያቱም እንገናኛለን፣ ሁላችንም እርስ በርስ። ማሂና ማዘር ግን ተገናኝተው አያውቁም። የመጀመሪያ ቀን ስለሆነ ይሄ ደግሞ ለእኔ ጥሩ አጋጣሚ ነው። የምን አጋጣሚ ካላችሁኝ ደግሞ ሰላም ለሚፈልግ ሰው እኔ ሰላም ወዳጅ ነኝ። ከማንም ጋር መጣላት አልፈልግም ምናምን እና ቡታዝራ የመቆየት እቅድ የለኝም። ነገ ትንሽ ቡታዝራ ባይዙ ስቆይ አንድ ቀን አደርኩ ሁለተኛ ቀን ካደርኩኝ ሴጣን ይነሳል። ድሮ ሴጣን ድሮም የተነሳ ነው ምትሉ አጠፉም። ብቻ እሺ ፋሚሊዎች፣ ማሂና ማዘር ላገናኛቸው ነው ያለሁት። ቀጥሎ የእኛ ቤት ነው ያለው እና እኛ ቤት በርጋ ነው ያለሁት ማለት ነው። እና ማሂን እዚህ እዚህ ቦታ ይዛሃትና ብየዋለው። በሞተር ይዟት እየመጣ ነው ብራዘር። እና እሷ እስክትመጣ ደሞ ያልኳት ምን ብዬ እንደጠራኋት ታውቃላችሁ? ያው እኔ ስቀፋጥር ደሞ ታቆኜል። ነይ ምን የመሰለ ምግብ የማዘርም ማለት ነው ምን መሰለ ምግብ አሰርቼ ቁጭ ብዬ እየጠበኩሽ ነው፣ ጎረቤት እቤት አለ የብራዘር የጓደኛው ቤት፣ እና እዛ ነው የምንበለው ምናምን ቅኔ ብዬ፣ አረ በኔ ጣዩ ምንም ችግር የለም ብዬ ነው የጠራኋት። ስትመጣ የትዘናት እንገባለን፣ በጉልበት ተሸክሚያትን ቢሆን ለነገሩ አልችላትም እኮ ማሂን ማሂናውን አረገን እችላታለሁ። ተሸክሚያትም ቢሆን ቤት ይዣት እገባለሁ። ፋዘር ቢኖር ኖሮ ግን እኔም እንዲህ ተዳፍሬ አላስገባትም። ፋዘር የለም ቤት ሌላ ቦታ ሄዷልና፣ ፋዘር ስለሌለ አጋጣሚውን እንጠቀምና ማዘርና ማሂን እንደዚህ አድርገን እንደዚህ ብለንና ያለን ቀብረን ብለን እንደውም ማዘር ፊት ምን እንደምን ታውቃለች። ተዋውቅያት ፍቅረኛ ይናት በጣም ሰላም አራ ሁሉም ሰው ነው የሚያስተዋውቀው እንዴ? በኔ ነው እንዴ ተጀመረው? አሁን ነው ገብቼ የማስተዋውቃቸው። እንደው ተዋውቁ፣ ፍቅረኛ አይነት ሁለት ልጅ ነው ሞልድባት፣ በቃ ሰላም ቢያት እንዲሁም እንደዚህ ነው ብሎ አዎ፣ ይህ አሪፍ ሀሳብ ገባለሁ። ተዋውቁ፣ ማዘርናት ታውቂያታለሽ፣ ማሂ ደግሞ አስተዋውቃችኋለሁ። ከዛ በኋላ እዚሁ ከመጣና አይቀር ሽማግሌ ነው የሚቀረው። ሽማግሌ እነ ማሂ ቤት ይላክና አሁን ላገባ ትፈልጋለሁ ብዬ ዛሬ ማዘርንና በቃ በኔ ጣሉት ሁለቱ ሲገናኙ እኔ ለፈልፋለሁ እናንተ ብቻ ከኔ ጋር ሆኑ ማሂ ላበላብ ካላደረኳት እኔ ሀሰን አይደለሁም ፋሚሊዎች ለማንኛውም ወላሂ ነው የምለው ወላሂ ብዬ ነው የምነግራችሁ ቡታዝራ መጥቼ የማዘርን ስላየኋት በጣም ነው ደስ ያለኝ ይሄ ሰላም የሚባል ነገር አለ እናታችሁ ምንም ቢሆን እናት እናት ናት እና ብዙ ጊዜ የሆናችሁ ፋሚሊዎቻችን አላችሁ አቃለሁ አብዛኛው የኛ ኦዲንስ ውጪ ስለሆነ እናቶቻችሁን ካያችሁ ይቆያችሁ አላችሁ፣ ፋሚሊዎች። በአጠቃላይ እናት አባት፣ ምናምን ከቤተሰብ ጋር ስትገናኙ በቃ ውስጣችሁ ሰላም ነው የሚሰማውና ለእናንተን ያንን ቀን ኢንሻአላህ አንድ ቀን መታችሁ ከቤተሰቦቻችሁ ጋር እንደምትገናኙ ተስፋ አረጋለሁ። ትንሽ ማሂን እንጠብቃት የኔ ውድ ፋሚሊዎች። እሺ እለፉ፣ ከቁርአን ቤት ነው እለፉ። እኔም ድሮ እንደናንተ ቀራ ነበር። ይሄው አሁን ኡስታዝ ነኝ። ስንት ልጅ አዲስ አበባ እንደማስቀራ። ሄዱ፣ ፋሚሊዎቼ። በቃ ማሂን እንጠብቃት። የኔ ምርጥ ፋሚሊዎች ወዳቾ፣ ወር ሰብስክራይብ አድርጉ። የኔን ቪዲዮ ሼር አድርጉት፣ ባታረጉት ራሱ ላይክ አድርጉት፣ ባታረጉም ዝም ብለ ላይክ አድርጉ። ለማንኛውም ማሂን እንጠብቃት። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ። እጅግ ማራኪ የተዋብሽ ልቤና ጥመድሺው በፍቅርሽ ገዛሽው ሹሽመትሽው። ማሂ መጣች ፋሚሊዮች። ቁመትሽ በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩሃ

ሀይ ቤተሰብ ሰላም አለይኩም እስኪ በትክክል አናግሪያቸው ሰላም አለይኩም እንዴት ናችሁ ውድ ነው የተከበራችሁ እኛ ቤተሰብ ደህና ናችሁ እኛ ደህና ነን አልሀምዱሊላ በጣም ደህና ነን ዛሬ ደግሞ በጣም ደህና ነን ብታጀራ ነው ያለነው አገር ቤት ነው ያለነው ቤት ነው ብታጀራ ነው አንቺ አረኔ፣ ምንድነው ያልሽው? በጅ አንተ ጎረቤት። ከኛ ቤት አጠገብ በነገራችን ላይ ፋሚሊዎች ያው ይሄ እኛ ቤት አይደለም። የቱ የእናንተ ቤት? ከኛ ቤት አጠገብ ያው ጎረቤት እና ጎረቤት የኤማ ቤት ነው። ምንድነው በጅ ይዘሽ የመጣሽው? ምን ያረግልሃል? ስጦታ ክስተሽ እና ምንድን ነው? እውነት ሌላ ጊዜ እገዛለሁ፣ አታስብ። በነገራችን ላይ ውስጥ ቤት ሰው እየጠበቅሽ እንግዲህ አዎ። እዚህ ጎረቤት ማለት ነው። የእኛ ቤት እዛ ከሆነ የእናንተ ቤት እዚህ ነው። የእኛ ቤት እዚህ ገጠመች ማለት አያ፣ የሆነ ግራ ይገባል። እንት አንተ ኮነ ነጫ ጨባ ነው። አያ ዶክ እንግዲህ ያጋጠማል። እሺ፣ አሁን ለማንኛውም ርቦሻል አውቃለሁ፣ ነግሬያችኋለሁ። ምግብ አለ ሁድ ነገር የሆነ ጠቅለል። እንዴት ናችሁ ግን ቤተሰቦች? ማለት ደህና ናችሁ? እኔ ስለ ምግብ ላወራ ነበረ መሀል ላይ ሰላምታዬን አቀረብኩላችሁ። ከዛ ደግሞ እኔ እንጀራ በጣም ነው የምወደው እኔ ወላሂ ባይ ዙዌይ በቃ ሴትዮ፣ አሁን ይኸውልሽ የጠራሁሽን ልንገርሽ በቃ ባጭሩ ማዘር እቤት አለች፣ ትገቢያለሽ፣ እቤት እንበላለን፣ ከማዘር ጋር ታቀርብልናለች ምግብ እንበላ ወተን እንሄዳለን። ምንም እንደዚህ መጨማነቅ ይቀር። ማዘር ባልክበት፣ ግን ካሜራማኑ ነግሮኛል፣ እባክሽ ልብስ ልብስ ምናምን እያለች ነበር ብለንም፣ ስለዚህ በፋሚሊዎች ለማዘር ልብስ ገዝታላት አለ አገዝታለች ማሂ እንድሰጥላት እኔ ማለት ነው። ስለዚህ ለማዘር ልብስ ልስጥልሽ፣ እንገባለን፣ ምግብ እንበላለን። ተጫታለሽ ተጫለሽ ማንንም የለም ቤት አለ ነይ፣ ጎረቤት ምግብ ትበላለች ብላ እናንተ ሰፈር ስለነገርከኝ እኮ ቤት እናንኳኳለን በሩን ከዛ እኔ እኮ ማለት ነው፣ በሩን እና እኮ እኔ ወላሂ ከማዘር ጋር ብታወቅ ደስ ይለኛል ግን ስሚ፣ የራሱ ሲመጡ ከጓዳ ለግድ ተጠርቼ ለግድ ጠርቶ እኮ በሩንን ማሂ በሩን እናንኳኳለን፣ ማዘር ትከፍታለች፣ ትሳጫታለች፣ እንሄዳለን። ከማዘር ጋር ከማዘር ጋር ትገናኝ አርግልኝ ብላሻለች ማሂ ብላ ትሰጠልኝ። በቃ ምግቡ ያ ሁሉ ሰዓት ተዘጋጅተህ የሰራችው ምግብ እና ማዘር ቤት ምግብ አዘጋጅታ ጎረቤት ቁጭ ብለን ስንበላ ምንድን ነው ሰው ምን ይላል ነው?

ሰላም፣ ሰላም ማዘር፣ እንዴ በሰፊ ተዘጋጅ። ምን ችግር አለው? የኔና ታስፈራለች? አታስፈራም እኮ እና ማናገር፣ ማቀፍ። ሰላም እንዴት ነሽ? ውለዱ ክበዱ ነው የምትለው። ብትልሽ ውለዱ ትልሻለች። እንወልዳለን በቃ አለቀ። ምንድን ነው ውለዱ ክበዱ? ልጅ ከኔ ነው። ለማንኛውም ሰው እየረበሽን ነው። እቤት ገብተን እኛ ቤት ማንም የለም። ነይ ትገቢያለሽ። ማዘር ነው ነው ማዘር ልጥራት ነገር ነበር ነይ ማንም የለም። አልመጣም ብለኛለች። ይምጣብኝ፣ ማንም የለም። ማንን ፈርተሽ ነው? ኧረ ነይ በአላህ። ሴቶቹ እኮ ወጣት ሴቶቹ አስቸጋሪ እኮ ናቸው። ግቢ ብቻ

ደግሞ ይህቺ ጋ አያቴ ልጅ አናግራ የተያዘ እጅሽ እዚያ ጋ አያቴ ቁጭ ብላለች። አማርኛ ጉራግኛ ነው የምትችለው። አውሬት በመስቃንኛ ያው በጉራግኛ ጉራግኛችን መስቃንኛ ማለት ነው። እንደዚህ ነው መገናኘት ያለባችሁ ቤተሰቦቻችሁን እየወሰዳችሁ በቃ አሁን ቤት እንግባና ደግሞ

ፋዘር የለም፣ ምንም ነገር የሚያስፈራ ነገር የለም። ቁጭ በሉ። ምግብ ደህና ነሽ? ምግብ በልታለች እኮ። በልቻለሁ። እና ፋዘር አይመጣም እንዴ? አሁን ይመጣል። ፋዘር ያው ሰግዶ ይመጣል። ተዘጋጅቷል፣ ሁሉም ነገር የእኛ መብላት ነው የቀረው። እስኪ ብስሚላህ እንደዚህ ነው በ በአንድ ያመታችሁ ማስበላት የሚባለው። ቀመጣለሁ። ቀመጥ፣ እዚህ ጋር ይሻለም፣ እዚህ ጋር ይሻለል። ቀመጥ። ቀላል አይጣፈጥም። እስቲ ብሉ። እኔ ብግን በልታችሁ ታውቃላችሁ። ደንግጣለች። ጆን ሰጠው ነው። ታጥባለች። አሁን አሁን ታጥባለች። ታፍጣል እኮ እስኪ ብላ። አንተ ኦ የኛ ሀገር ምግብ ነው። እሺ የናንተ ሀገር ብቻ ነው። ሀገር ምን ማለት ነው? ይኸውልሽ ማሚ የከተማ ሰው የአዲስ አበባ ሰው አስቸጋሪ ነው፣ በጣም አስቸጋሪ። ሴቶቹ ወጣቶቹ እና እንዴት አይሻታ ለትዳር አልደረሰች፣ አልደረሰችም። ትደርሳለች ስል ልጅ ያው ትንሽም ነው ታገባ እንጂ ያው ባህል ግን ይሁን እና ፋሚሊዎች ማዘርም ያው ማዘርም አምጥቻታለሁ እኮ ብዙ ጊዜ ያ ፋሚሊዎች ምግብ እየተበላ ይወጣል። ብቻ ለማንኛውም ማዘር ብዙ ጊዜ መታታቃለችና የኔን ናት ይሄ ዝም በል ነው መሰለኝ። ማዘር ያጎረሰች ነው ለማንኛውም፣ ማያውን ፋዘር ይመጣ ነው ሲመጣ ታናገሩ ያለሽ አታናገሪ? እና ሆን ብላ ነው ማዘዝ የምታጎርሰኝ ከሚጠጣ ውሃ ላንጣ ውሃ ላይ ብለሽ ያው ለስላሳለ። እሺ፣ የመስቃን አንበሻ ማን ነው? የኛ የጉራጌዎች ምግብ ነው ቢ ማሂ ጠገብሽ? ፋሚሊዎች ማሂ በላች ጠገበች። ውዷ ሞልቷል እና ሆድ ከሞላ በኋላ ሀሳብ አያስፈልግም። ስለዚህ ወደ ቤቷ ትሸርሽ፣ ወደ ቤት ትሸርሽ። ወጣ ቤከኛ ቤት። በነገራችን ላይ ፋዘር ሳይመጡ ለማዘር የመጣሁት ለማዘር ስጦታ ይዘሽ ስትመጪ ለምን ለፋዘር አላመጣሽም? መልሳለሽ? የለም ብዙ ጊዜ ፋዘር አይገኝም እና የሆነ ቀን አገናኛችዋለሁ እኔ ወላሂ አገናኛችዋለሁ። የለም ብቻ ይመጣል የሆነ ቀን። እንዴት እንደሚጣፍጥ ፋሚሊዎች ታውቃላችሁ? የእናት ምግብ ቢስቢላ ወላሂ በጣም ነው የሚጣፍጥ። አይቡ ተመቸሽ? አምባሻው፣ ጣጫ ማዘሯ እነይ አስወጫት

ራሷት ተለብሳለች አደራል ቢባል እንግዲህ ልብስ ይዘህ የመጣችው እሷ ናት። ዘንብሎችን የለፋሽ እኮ አላህ በረከ ብስሚላ ረህማን ራሂም አልሐምዱሊላህ ረቢል ዓለሚን ብስሚላ ኑር ልበልሽ አንቺ ሄን ሰተሻል ትልቁ ስጦታ አላ ይስጥሽ ላንቺ ያ ረብሽ በላይ ተቀበለኝ። ትልቅ ስጦታ ለአንቺ አላህ ይስጥሽ፣ ትልቅ ቦታ ድረሽ፣ ትልቅ በትልቁ። እኔም ደግሞ ዱዓ አድርጌ የምቀበለው አላህ ያድርገን፣ ሁለታችን አላህ ያስቀምጠንና ትልቅ ደረጃ ላይ አንቺን የሚያደርስ እና እኔም ደግሞ በተራይ ምከፍልሽ አላህ ያድርገኝ። ትልቅ ደረጃ ላይ አላህ ያድርስሽ፣ ትልቅ ቦታ ቁጭ አድርግሽ። ያረብ አላለቀበትም ለምኑ ይደርሳለሁ ብለዋል። ይድረስልን አላህ ትልቅ ቦታ አላህ

እንግዲህ በቃ እንመጣለን ለፋሚሊዎች ወዳችኋሉ። እና ማዘርን ቆያ ከብዙ ጊዜ በኋላ መጣች እና ደህና ናችሁ ወይ? አላችሁ ወይ? እንዴት ናችሁ? የሀሰን ቤተሰቦች ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ሁኑልኝ እንዳለ ውጭ ስለሆኑ ከሀገር ውጭ ያላችሁ አላህ ወደ ሀገራችሁ ወደ ሀገራቸው ይዘው አግኝተው ትልቅ ደረጃ ላይ ደርሰው አላህ ለሀገራቸው የሚያበቃቸው አላህ ያርጋቸው፣ ትልቅ ቦታ ላይ አላህ ያደርሳቸው። ሁላችሁንም የአረቢ በጅምላም አንድ ላይ ትልቅ ቦታ አላህ ያደርሳችሁ። በሀገር ያላችሁም በውጭም ያላችሁ ሁላችሁም፣ የአረቢ ሀገራችን ሰላም ሆኖ አገራችን ሰላም ሆኖ ሰላም አግኝታችሁ ትልቅ ነገር እዛችሁ የምትመጡ ጀግና አላህ ያርግልኝ። እኔም ብያለሁ፣ አላህም ይበል። ፋሚሊዎች ወዳችኋለሁ። የእኛ ምርጥ ፋሚሊዎች ባይ